ዓለማችን አራት የቴክኖሎጂ ወይም የኢንዱስትሪ አብዮትን አስተናግዳለች። አሁን ባለንበት ዘመን ደግሞ ተራው የዲጂታል አብዮት ሆኗል። የቴክኖሎጂው ዘመን አስኳል ሆኖ ለቴክኖሎጂው እድገት አበርክተው ከፍ እያለ የመጣው ደግሞ ሰው ሰራሽ አስተውሎት ነው። ከዚህ ቀደም በነበሩትና ዓለምን በከፍተኛ ደረጃ በለወጡት አብዮቶች አፍሪካውያን እምብዛም ተሳትፎ አልነበራቸውም። ካለፈው ተምረው አሁን ወደ ኋላ ላለመቅረት ታዲያ ጊዜው በሚጠይቀው ፍጥነት ለመጓዝ መነቃቃት ጀምረዋል። ይህን ጉዞ ለመቀላቀል ኢትዮጵያም ከአምስት ዓመታት ከመጥፋት በፊት ነው ለዚህ መሰረት የሚሆነውን የአርቲፊሻል ኢንቴሊጀንስ ተቋምን ያቋቋመችው። የዛሬ 30 ዓመት በ2050 ከ20 ሀያላን ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቲፊሻል ኢንቴሊጀንስ ድሆ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። ቤዚክ የሆኑና አስፈላጊ የሚባሉ ጉዳዮች ዛሬ መጀመር አለባቸው። በምንም ዓይነት መልኩ ቴክኖሎጂውን ወስዶ ለራስ በሚጠቅም ሁኔታ መጠቀሙ ምርጫ ሳይሆን ግዴታ እንደሆነ የተረዳው መንግስት ባለፉት ዓመታት ለዚህ ህልም ከግብ መድረስ የሚያስችሉ ተግባራትን አከናውኗል። ይህን ቴክኖሎጂ ለመጠቀም በቂ ክህሎትና እውቀት እንደማስፈለጉ መጠንም ዜጎችን ወደዚህ እውቀት ማድረስ የመጀመሪያው ጉዳይ ነው። ከዚህ አንጻር በወራ ሐምሌ አጋማሽ 2016 ዓ.ም ይፋ የተደረገው ሀገር አቀፍ የአምስት ሚሊዮን የኢትዮጵያ ኮድሮች ኢኒሽቲቭ በቀዳሚነት ይጠቀሳል። አክሰስብሊቲው በኢንተርኔት በጣም ሰፊ ስለሆነ ማንኛውም ሰው ተመዝግቦ ስለ ኮምፒውተር ያለውን እውቀት ማሻሻል ይችላል፣ ስለ ኮምፒውተር ያለውን ግንዛቤ መለወጥ ይችላል። በአጠቃላይ የዚህ የፕሮግራሙ ዓላማ ቡቁ ማድረግ ነው በብቃት እንዲፈጠሩ ማድረግ ነው። በቀጣይ እንደ ሀገር የሚፈጠሩ ኦፖርቹኒቲዎች ይኖራሉ። በዛ ውስጥ እነዚህ ኦፖርቹኒቲዎች በሚፈጠሩበት ጊዜ እነዚህ ወጣቶች የመጀመሪያው ተሰላፊዎች ይሆናሉ ማለት ነው። በአግሪካልቸር ይሁን በጤና ይሁን በሌላ በትራንስፖርት፣ በምንም ዘርፍ ይሰልጥም ቤዚክ የሆነ የዲጂታል እስኪል ከሌለው ወደ ስራው የመሰማራት እድሉ እየጠበበ ነው የሚመጣ። ትውልዱ ስለ አርቲፊሻል ኢንቴሊጀንስ ትክክለኛ መረጃና እውቀት እንዲኖረው የሰው ሰራሽ አስተውሎት ክበባት በየትምህርት ቤቶች የማቋቋም ስራም ተጀምሯል። ከዚህም ባሻገር ከህፃናት ጀምሮ እስከ 12ኛ ክፍል ለሚገኙ ወጣቶች በሮቦቲክስ ማሽን ዙሪያ በክረምት መርሃ ግብር ስልጠና እንዲያገኙ እየተደረገ ነው። ይህ በአርቲፊሻል ኢንቴሊጀንስ አማካኝነት የሚቀርብ ስልጠናም በርካታ ወጣቶችን ተደራሽ አድርጓል። ወደ አርቲፊሻል ዘጠነኛ ክፍል ነበርኩ፣ ሀይ ስኩል ተማሪ ነበርኩ። በዛን ጊዜ የነበረኝ አንዳንድ ስኪሎች ነበሩ። አዩቲ ቤዝድ የሆኑ ፕሮጀክቶችን ከዛን በፊት ምናምን ሰራ ነበረ፣ ግን ወደ ኤአዩ ዲፕ የገባ ነው ይሄ ኢንስቲትዩት ከገባን በኋላ ነው። እና በዚህ ኢንስቲትዩት ውስጥ ደግሞ ብዙ ማሽን ለኔ ዴፕ ለኔ ብዙ ብዙ ስኪሎች ላይ ትኩረት አድርገን እውቀቶችን እንዲሁም ደግሞ ልምዶችን ምናምን ያገኘንበት እንዲሁም የተሻለ ሜንቶርሽፕም ስለነበረ ከተለመደ የማስተማር ስነ ዘዴ ወጣ ብሎ በብዙ ዴሞዎችን እያደረግን ነው ኢቨን የምንማረውና ብዙ ስኪሎችን ያገኘበት ልጆች ላይ ታዳጊዎች ላይ በትኩረት የምንሰራበት ስለ ሰው ሰራሽ አስተውሎት ቴክኖሎጂ ግንዛቤ የምንፈጥርበት የወደፊት የህይወት ሙያቸውን እንዲመርጡ ወይም ደግሞ ከቴክኖሎጂው ጋር ትውውቅ የሚያደርጉበትን እድል የምናመቻችበት ነው። በተለያየ ዘርፍ የሰው ኃይል ልማት ላይ እናሰለጥናለን። ይህ ለታዳጊዎች ያደረግነው ትኩረት ነው። በዘርፉ ያለውን የሰለጠነ የሰው ኃይል እጥረት ለመቅረፍ ስርዓተ ትምህርት በመቅረጽ እስከ ሶስተኛ ድግሪ ትምህርት እየተሰጠ ነው። ሌላኛው ተግባር ደግሞ የፈጠራ ሀሳብ ላላቸው የዩኒቨርስቲ ተማሪዎች ሀሳባቸውን ወደ ተግባር እንዲለውጡ ከግሉ ዘርፍም ጋር ተሳስረው የፈጠራ ሀሳባቸውን እንዲያሳድጉ እድል መፍጠር ነው። ኢትዮጵያ ውስጥ መንግስት ይሁነኝ ብሎ ፎቅ ሰርቶ ኮምፒውተር ቦታ ሟልቶ ሀሳብ ያላችሁ ወጣቶች፣ የቢሮ ክራይ የቸግራችሁ ኢንተርኔት የማታገኙ አጋዥ ደጋፊ ያጣችሁ ወጣቶች፣ ለሶስት ወር ለአራት ወር ኑና እኔ ቢሮ አበጅላችኋለው፣ ኢንተርኔት በነፃ ታገኛላችሁ፣ ደግፌ ሀሳባችሁን ከፕራይቬት ሴክተር ጋር አገናኝቼ እንዲወለድ አድርጋለሁ የሚል በጣም ጀነረስ የሆነ በጣም ካይንድ የሆነ እሳቤ ኢትዮጵያ ውስጥ ማየት ቀላል ነገር አለ። የዲጂታል ዓለም የጀርባ አጥንት የሆነው ትልቁ ጉዳይ ዳታ ነው። ሀገራት የዳታ ሴንተር ተቋማትን በመገንባት ስራዎቻቸውን ለማቀላጠፍ ይጠቀሙበታል። ኢትዮጵያም በአርቲፊሻል ኢንተሊጀንስ ዘርፍ ተወዳዳሪ ለመሆን በያዘችው ትልም የዳታ ማዕከላት ግንባታ ላይ ትኩረት አድርጋለች። አርቲፊሻል ኢንተሊጀንስ ደግሞ የሚያስፈልገው ዳታ ነው። ዳታ እንግዲህ ዓለም የወደፊቱ ነዳጅ እንደነዳጅ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 አሁን የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ከተመሠረተ አምስት ዓመት ያስቆጠረ ጨቅላ ተቋም ቢሆንም የአርባና ሀምሳ ዓመታት ዕድሜ ያለው ተቋም የሚሰራውን ስራ እየሰራ ይገኛል። በእርሻ፣ በጤና፣ በትምህርት፣ በመልካም አስተዳደርና በአጠቃላይ ወሳኝ በሆኑ ነገሮቻችን ላይ ያበለጸጋቸው ሥርዓቶች ለሀገር ብዙ በረከት ያመጡና የኢትዮጵያን አቅም ያሳዩ ሆነዋል። በእርግጠኝነት በእርግጠኝነት በቻይናም፣ በመካከለኛው ምስራቅም በአውሮፓ በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የእኛ ኤአይ ያለበት ደረጃ የሚናቅ አይደለም። ጠቅላላ አቅሙም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንም በደንብ ጠብቀን ሳይበላሽ እንዲያደርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አረጋለሁ።